ማንቸስተር ዩናይትድን በተመለከተ የተለያዩ ጉዳዮች እየተሰሙ የሚገኝበት ጊዜ ነው። ያው በሳምንቱ መጨረሻ ላይ በነበሩት ጨዋታዎች ኤፕስዊች ታውንን ሶስት ለሁለት በሆነ ውጤት አሸንፏል። ትንሽ ረገብ ብሏል የማንቸስተር ዩናይትድ ይህንን ጨዋታ ማሸነፉ ሌሎች ይነሱ የነበሩ ጉዳዮችን በተመለከተ ሰዎች ጠንከር ያለ አስተያየት እንዳይሰጡ አድርጓል፣ የሚሉ ሀሳቦች አሉ። ግን አሁንም ቢሆን ብዙ ነገሮች ነው በክለቡ በኩል እየተሰማ ያለው። አንደኛ ተጫዋቾችን በተመለከተ የሚቀርቡ ትችቶች አሉ። ከኦናና ጀምሮ እስከ ብሩኖ ፈርናንዴዝ ድረስ ትችቶች እየቀረቡ ነው። ኦናና ከኤፕስዊች ጨዋታ ጋር በነበረ ጊዜ ስህተት ሰርቷልና። ለማንቸስተር ዩናይትድ ቀጣይ መፈረም ያለባቸው ግብ ጠባቂዎች የትኞቹ ናቸው የሚል ሊስት ሁሉ እየወጣ እየተመለከትን ነው። ኦናና የሚያስደንቀንን ያክል በብቃቱ በማዳን የሚያስደንቀንን ያክል እንደገና ደግሞ በጣም ሲል የሚባሉ ስህተቶችንም በመስራት በዛው ልክ ያስደንቃል እና በዚህ አይነት ሁኔታ አይደለም መቀጠል ያለበት የሚል አስተያየት አለ። እንደውም አንዳንድ ሰዎች ኦናና በማንቸስተር ዩናይትድ መቆየት ካለባቸው ተጫዋቾች መካከል አንደኛው ነው የሚል ሀሳባቸውን ሁሉ እየቀየሩ እንደመጡ ሲናገሩ ሰምቻለው። ይህ አንደኛው ነገር ነው። ሁለተኛ ብሩኖ ፈርናንዴዝን በተመለከተ ሮይ ኪን የሰጠው አስተያየትም ሰዎች ሲነጋገሩበት ነበረ። እሱ የተናገረው ነገር ምንድን ነው? ብሩኖ ፈርናንዴዝ ልክ ነው፣ በጣም ታለንትድ ወይንም ትልቅ ብቃት ችሎታ ያለው ተጫዋች ነው። ግን ደግሞ ይሄ ፋይተር የሚባል አይደለም ከአንድ ካፕቴን የሚጠበቅ አይነት ባህሪ ያለው አይነት ተጫዋች አይደለም እና ይሄ ደግሞ ክለቡን እየጎዳ ነው ብሎ እንደሚያምን ተናግሯል። ብሩኖ ፈርናንዴዝ ለማንችስተር ዩናይትድ መስጠት ያለበትን ነገር በሙሉ የሰጠ ተጫዋች ነው እና ምንም አጉድላሃል ተብሎ ሊተች አይገባም የሚል በተቃራኒው መንገድ ደግሞ አስተያየታቸውን የሚሰጡ ሰዎች ነበሩ። ይሄ ከተጫዋቾች ጋር በተያያዘ አንድ በክለቡ ውስጥ የተሰማ ነገር ነው። ሌላ ከሰሞኑ የሰራተኞች ቅነሳ ጋር በተያያዘ ሮበን አሞሪምና እንደዚሁም ደግሞ ተጫዋቾቹ ጥሩ ያልሆነ ስሜት ውስጥ ናቸው የሚሉ መረጃዎችም ሲወጡ ነበረ። እንደም ለክለቡ በጣም ቅርብ ናቸው የተባሉ ሰዎች ለተናግረውታል ተብሎ የወጣው መረጃ ልምምድ ሜዳ ላይ ብትመለከቱ በአሞሪምና ና በተጫዋቾቹ መካከል ችግር ያለ አይመስልም። የቅሬታ ስሜት ያለ አይመስልም። ግን ተጫዋቾቹ ይህንን ስሜታቸውን አላንጸባረቁም እንጂ በተለያየ አጋጣሚ በተገኘው መረጃ፣ በተለይ ይሄ ከሰራተኞች ቅነሳ ከክለቡ የፋይናንስ ሁኔታዎች ጋር በተያዘ ሩበን አሞሪም ዋናው ተጠያቂ እኛ ነን፣ ምክንያቱም ክለቡ ስኬታማ አልሆነም። ስኬታማ ስላልሆነ ደግሞ ከስኬታማነት ስኬታማ ከመሆን ጋር ተያይዞ የሚመጡ ገንዘቦች ይቀራሉ እና እነዛ የሚቀርፉት የራሱ የሆነ ችግር አለ ብሎ አስተያየት ሰጥቶ ነበር። ና ወደኛ አነጣጥሮ አስተያየቱን መስጠቱ ቅር አሰኝቶናል ብለው የተናገሩ ተጫዋቾች እንዳሉ ሲሰማ ነበር። ና ደስተኞች አይደሉም የሚል አስተያየትም በዛ መንገድ እየተገለጸ ስንመለከት ነበረ። ይህም አንድ የሚነሳ ነገር ነው። ከዛ በተጨማሪ ደግሞ ከቲኤንሲ ጋራ ብሩኖ ፈርናንዴዝ አንድ ቆይታ ነበረው እና በዚህ ቆይታ ላይ እኔና ሀሪ ማጓየር ብሎ እንደሁም በስም ጠርቶ በማንችስተር ዩናይትድ ቤት ረዘም ያለ ጊዜ እያሳለፍን ተጫዋቾች ነን፣ ብዙ ነገሮች እናውቃለን። አሁን አሰልጣኙ በልምምድ ሜዳ ላይ አድርጉ የሚለንን ነገር በሙሉ እናደርጋለን፣ እንሞክራለን። ያንን አመንበትም አላመንበትም ተቀበልነውም አልተቀበልነውም ማለት በአሰልጣኙ አድርጉ በሚለን ነገር ላይ እምነት ኖረንም አልኖረንም ማድረጋችን አይቀርም፣ ያንን ትእዛዝ መቀበል አለብን ብሎ አስተያየት መስጠቱ እንደገና ትንሽ ነገር ጭሮ አለ የሚለው አስተያየት አሉ። ብሩኖ ፈርናንዴዝ ማለት በማንቸስተር ዩናይትድ ተጫዋቾችና በአሞሪ መካከል እንዳለ ድልድይ ነው የሚቆጠረው አምበልም ስለሆነ እንደገና የነበራቸው ግንኙነትና እውቅያም ላቅ ያለ ነው ተብሎ ስለሚጠበቅ በዛ መንገድ መረጃዎችን የሚያስተላልፍ አይነት ተጫዋች ነው ተብሎ ይገለጻል። እና እነዚህ አይነት ጉዳዮች እየተሰሙ እንግዲህ ማንችስተር ዩናይትድ በኤፍኤ ካፕ ከሁልሃም ጋር የሚያደርገውን ጨዋታ ይጠብቃል። እሁድ አንድ ሰዓት ተኩል ላይ የሚደረግ ጨዋታ ነው። ግን በክለብ ውስጥ የሚሰሙት ነገሮች ደግሞ ከዚህም ከዚያም ተብሎ ከተጫዋቾች እስከ አሰልጣኙ ድረስ በተወሰነ ደረጃ መረጋጋት እንደሌለ የሚያሳይ ይመስለኛል። አዎ ልክ ነው። ግን አሁን በተናጠል እናያቸው አይደለ? ለየብቻ ማለት ነው። ለምሳሌ የተወቀሱ ተጫዋቾች፣ በሮይኪን የተወቀሰው ብሩኖ ፈርናንዴዝ በብዙ ሰዎች እየተወቀሰ ያለው ኮንሲስተንት ሊጥሩ መሆን አልቻለም። እውነት ዴቪድ ድሃያን አስወጥተን ይህንን ልጅ ማስፈረማችን ልክ ነበር ወይ የሚል ጥያቄ ሁሉ እስኪነሳ ድረስ ቢቢሲ ሁለቱን እያነጻጸረ ማንቸስተር ዩናይትድ ትክክል ነው ወይ የወሰነው ሁሉ ብሎ ፕሮግራም እየሰራ ነው ያለው። ፕሮግራሙ ምንድን ነው የሚያተኩረው? ዴቪድ ድሃያ እንዴት ያለ ግብ ጠባቂ ነበር ከማንቸስተር ዩናይትድ እስኪወጣ ድረስ፣ አንድሬ ኦናና እንዴት ያለ ግብ ጠባቂ ሆነ ዴቪድ ዳያን ተክቶ ማንቸስተር ዩናይትድን ከተቀላቀለ ጊዜ አንስቶ ተጉድ እንደ ባድ ማለት ነው። በቃ እነዛን ነገሮች ጎን ለጎን እያስቀመጠ እያነሳ ነው። እንግዲህ እኔ መጠየቅ ከጀመረ ያው ክፍተት አለ ማለት ነው። መጠየቅ ከተጀመረ ዴቪድ ዳ ይሻለን ነበር እንደ የሚል ስሜት ሰው ላይ ከተፈጠረ፣ ደጋፊዎች ላይ ከተፈጠረ፣ ባለሙያዎች ላይ ከተፈጠረ ያጎደልሽው ነገር ስላለ ነው አይደለም። ይሄ የኦናና ጉድለት ደግሞ ባለሙያም ባቶኝ እግር ኳስ አልፎ አልፎም እንኳን ብታይ አሁን በቀደሚ ሲስታውን ላይ የመጀመሪያው እንኳን እሺ ፓትሪክ ዶርጉ ነው የተሳሳት ሁለቱም መናበብ ይችሉ ጥሩ ነበረ። ግን በስህተት የፓትሪክ ዶርጉ ያመዝንብኛለን ለዛ እንደ ምን አሞሪም የሰጠው መልስ ተመችቶኛለን። ፓትሪክ ዶርጉ ተሳስቷል፣ አሁ ተሳስቷል። ግን ይህንን ተሳሳት ክብዬ ቁጭ አርጌ ግን አላናገረውም አለ እንዴት እንዲህ ተሳሳት አለ ምናምን ለው አልችልም በጭራሽ በጭራሽ ልለው አልችልም። ለት ይሄ ሊያጋጥም የሚችል ስህተት ነው፣ በመመካከር የምትፈታው አይደለም። ይሄ እራሱ ባትለውም ከዚህ አለመማር አይችልም አላስጨንቀውም በዚህ ምናምን አለ። ትክክል ነው። ሰዎች በዛ መንገድ ስህተት ኤኒ ታይም ኦፍ ዘር ካሪየር ሊሰሩት ይችላሉ። ምንም ምንም ጥያቄ የለውም። በማጨናነቅ ጉድለት አይደለም ይሄ መሰረታዊ ጉድለት በመነጋገር በምንለማመድ ልምምድ ቦታ ላይ የተለየ ትኩረት በመስጠት ምናምን ምናምን የምታስተካኪው አይደለም። ሁለተኛውን ጎል ግን እንዴት ገባበት ኦናና? ከዛ ያነሰ ሶፍት የሆነ ሹት አለን እንዴ? ይህ ሲመጣ እያማከረ እንደሚመጣ ኳስ እኮ ነው፣ እየቆመ ቤት እየጠየቀ እንደሚመጣ እንግዳ አይነት ነገር ነው። ያችን ኳስ ማዳን አለመቻልን ግን ሳርቶ አክሰብት እውነት ለመናገር የእውነት ለመናገር በጣም ከባድ ነው ለመቀበል። እንግዲህ ለግሩ ተብሎ በግሩም ኳስ ይጫወታል ተብሎ የፈረመው ኦናና እንደዚህ ባሉ ስህተቶች ማንቸስተር ዩናይትድን ዋጋ ለማስከፈሉ አጋጣሚው አንድ ባለመሆኑ በብዙ አጋጣሚዎች በጣም የሚገርሙ ምሽቶችን አሳልፎ ያውቃል። በአንዳንድ አጋጣሚዎች በሌሎች አንዳንድ አጋጣሚዎች ደግሞ በጣም የሚያስደነግጥ በዚህ ደረጃ የሚጫወት ግብ ጠባቂ ሊስተው ይገባል የማይባልን ስህተት ደግሞ ይሳሳታል። ስለዚህ ኦናና ላይ የሚወሰን የትኛውም እሱን የማሰናበት ውሳኔ የማንቸስተር ዩናይትድ ደጋፊዎችን ወደ ትካዜ ይከታችኋል ብዬ አላስብም። ትውስታቸው ቢያንስ ድብልቅ ነው። አንዳንድ ነገሮቹ ጥሩ ነው። ሌሎች አንዳንዶቹ ነገሮች ደግሞ ለመቀበል የሚከብዱ ስህተቶች ናቸው። እሱን ተክቶ ቅድም ተዘረዘሮ ካልሻቸው ስምንት ማን ተካውን ኦናናን የሚለው አማራጮስ ማንቸስተር ዩናይትድ ነ ችሎ ግብ ጠባቂ የሚያስፈርም ከሆነ ስኖት ባድ ዲሲሽን መጥፎ ውሳኔ ይሆናል ተብሎ የሚጠበቅ አይመስለኝም የሚወሰድ አይመስለኝም። ሁለተኛው የብሩኖ ፈርናንዴዝ ነው። እኔ እንደውም ብሩኖ ፈርናንዴዝን በተመለከተ ያው ሮይ ኪን አንዳንዴ እን የሆነ ነገር አለ ለመባል የሚሉ ይመስለኛል እነዚህ የቀደሙት እግር ኳስ ተጫዋቾች፣ እንጂ ብሩኖ ፈርናንዴዝን የመተተችበት ወቅት አይደለም፣ የእውነት አይደለም። እንደውም ዚህ አትሌቲክ ላይ በጣም ቆንጆ አርቲክል ወጥቶ ነበር። ይህንን እንደምታነሽ አላወቅኩም እንጂ እሱ አርቲክል ላይ የተቀመጡትን ዳታዎች ምናምን ምናምን ብናመጣ ኖሮ በጣም በጣም አሪፍ። ርዕሱን ግን ብነግርሽ ደስ ይለኛል። ምን ይላል መሰለሽ? ርዕሱ ብሩኖ ፈርናንዴዝ ባይኖር ኖሮ ማንቸስተር ዩናይትድ ስንተኛ ይሆን ነበረ? ይላል። ቴልስ ዩ ሳምቲንግ የሆነ ነገር ይነግርሻል። እንዲሁም እዚህ ውይይት ላይ ልክ ነው ይሄ ሀሳብ ተነስቶ ብሩኖ ፈርናንዴዝን በተመለከተ ማንቸስተር ዩናይትድ ይሄኔ በቃ ላለመውረድ በጣም አጣብቅኝ ውስጥ ገብቶ የሚጫወት ነበር የሚሆነው። በቃ አሁን የከፋ ነው ለማንቸስተር ዩናይትድ የማይመጥን ነው ቦታው የሚገኝበት አይደል ብሩኖ ፈርናንዴዝን ብታወጪ ከዚህ ውስጥ ማንቸስተር ዩናይትድ ከዚህ ደግሞ እጅግ እጅግ የባሰ ሁኔታ ውስጥ ገብቶ ለታሪኩም ለስሙም ለደጋፊዎች ስሜትም የማይመጥን ቦታ ላይ ይገኝ ነበረ። አሁን ሮይ ኪን ሰሞኑን ሲመርጡት ነበረ። ምንድነው የሚመርጡት? በእንግሊዝ ፕሪሚየር ሊግ በተለያዩ ክለቦች እስከ ዛሬ ድረስ ካየናቸው አንበሎች ማነው ምርጡ አንበል፣ በቃ የእውነተኛው ሊደር ሲባል ኦልሞስት ሁሉም ማለት ትቻለች ሮይ ኪን ሮይ ኪን ሮይ ኪን ይላል። ይህ ፋይቲንግ ነው እንግዲህ፣ እሱ በፋይቲንግ ነው የሚያምነው። እኔ አንበልነት እንደዛ ብቻ ማለት ግን አይደለም። ምንም የሚያጋጭ ነገር በሌለበት ስላልተጋጨሽ እንዳጎደልሽ ለምን ነው የሚቆጠረው? የሆነ የጄኔራል ልጅ ምናምን አይነት ነገር አላረ ቆፍጠን በል እያለ የሚመክር ልጁን ዝም ብሎ ምንም በሌለበት የሚያቆፋጥን ነገር ሲኖር ነው ካጎደልሽም አይ መነ አልተቆፋጠንክም፣ የሳቸው ልጅ ሆነ ምናምን መባል ያለብሽ። አንድ ኪሮስ የሰራው ፊልም አለ፣ በጣም ወደው ፊልም። ልጁ ሌላ ነው፣ አባትየው ደግሞ ልጁ እንዲሆንለት የሚፈልገው ነገር ሌላ ነው። ሳያት ኪሮስ ምናምን አንድ ላይ ሆነው የሰሩት አስታውሰዋለሁ። ርሱን እያሰብኩ ነበር፣ እስካሁን አልመጣልኝም፣ ግን አስታውሸዋለሁ። ፊልሙ ልጁ ለንቋሳ ነው፣ በጣም ልፍስፍስ ነው። ምንም ነገር ላይ እንትን ነው። በዛ ላይ ሴት ጋር ግንኙነት ጀመረ። እነሱ አልጋ ሲነጠፍም የሚነጠፈው አልጋ አነጣጠፍ እንደዚህ ብለው በውሃ ልክ ምናምን ነው የሚያዩት። አልጋ ልብሱን ምናምን በወታደር ስርዓት ገብቶሻል። ምን ልሽ እንደዚህ አይነት ነገር ዲማንድ የምታረጊበት ጊዜ አለ። ዲማንድ የማታረጊበት ጊዜ ደግሞ መኖር አለበት። ሮይኪን ተጋደል ነው የሚልሽ እኮ ዝም ብሎ። እኔ ለእኔ ስሜት አይሰጠኝም። እውነት ለመናገር ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ማድረግ የሚገባውን ነገር በሙሉ በማድረግ እንደውም እኔ ማንቸስተር ዩናይትድ ቤት ውስጥ በመሆን በአክኗል ከምላቸው ተጫዋቾች መካከል አንደኛው ብሩኖ ፈርናንዴስ፣ እንደውም ከፈርጉሰን በኋላ ምርጥ ፈራሚ ምንም ጥያቄ የለው። አሁን በቀደም አላሳዘናችሁ ደክሞት ቁጭ አለኩ። በቃ የሚችለውን በሙሉ እያደረገ አንዴ ወዲህ አንዴ ወዲያ እያለ ካተነፋፈሱ ከዛ መሬት ላይ ቁጥጥር ምናምን ምናምን ብሎ ስትመለከችው እሱ ነው እኮ አሲስት የሚያደርገው እሱ ነው እኮ ከቅጣት ምትጎል እንዲገባ የሚያደርገው ለማጓየር ምናምን የሚያደርገው በቃ ለብዙ ነገሮች ሶርስ ነው አንዳንድ ጨዋታዎች ላይ የሚኖረውን ድክመት በእነዚህ ሁሉ ዘመናት ኮንሲስተንትሊ ሰርቭ በማድረጉ ማንችስተር ዩናይትድን የማት መሪው ከሆነ ጨካኝ ነሽ ኢትሶልኬ ማትለት ከሆነ እንዴ በነገራችን ላይ የጉብዝና ትልቁ ትርፉም እንደሆነ ልንገርሽ እኔ የሚገባኝ መሞካሸት እኮ አለለም በስህተት ጊዜ እንዲታገሱሽ እድል ማግኘት ነው። ጉብዝና የሚገባኝ አይ ጎበዝ ነው ዛሬ እንትን ብሎበት ይሆናል እንጂ መባል ነው። ለእኔ የጉብዝና የጎበዝ መሆን ትርፉ ለእኔ እሱ ነው መሆን ያለበት ብዬ ማምን። መሞካሸት ምንም ችግር የለውም፣ ግን የሆነ የሆነ ቀን የሚመጣ አልፎ ወደ ስድብ እንዳይወስድብሽ ጉብዝናሽ ነው የሚከላከልልሽ። ወደ ማዋረድ፣ ወደ ዝቅ ማድረግ ምናምን እንዳይወስድብሽ የሚያደርግልሽ ጉብዝናሽ ነው። ብሩኖ ፈርናንዴዝ ያ ዋስትና ሊኖረው ይገባል ብዬ ነው የማምነው፣ እኔ በማንቸስተር ዩናይትድ ቤት ውስጥ ላደረገው ኮንትሪቢዩሽን። እኔ እንደዚህ አይነት ነገር እኔ ብዙም ዝም ብሎ ጎጭ ብለው ነው የሚያሳጡት አንዳንድ ጊዜ። አንዳንድ ጊዜ ሚነሱት ሀሳቦች ይፈንሽ ሚካራ ገር የእውነት ነው። ትንሽ ዝም ብለው ቁጭ ብለው በቃ አንትን ብለው የሆነ የሌለ ስታንዳርድ ለመፍጠር ነው የሞክር ነው። ብሩኖ ፈርናንዴዝን ብሌም ካረክሽ ሌሎቹ የማንቸስተር ዩናይትድ ተጫዋቾች ምን ልታረጋቸው ነው? አንድ ሰው ሲጠይቅ ለብቻው ፕሮግራም መስራት ስለምፈልግ ነው እሱን አሁንም አላነሳም። የማንቸስተር ዩናይትድ ኮረስፖንደንት ሆኖ ነው የሚሰራው በብዙ ሚዲያዎች ላይ። እና ጥያቄ ነው የሚቀርበው ከማንቸስተር ዩናይትድ ደጋፊዎች ነው የሚቀርበው። ስለ ቡድናችን የውስጥ መረጃ ነው ያገኛል ብለው ስለሚያምኑ ነው ጥያቄ የሚጠይቁት። እናዚህ አትሌቲክ ላይ ይወጣል። በየተወሰነ ጊዜው ወቅታዊ በሆኑ ጉዳዮች የማንቸስተር ዩናይትድ ጥያቄ ሲኖራቸው ለእሱ ነው ጥያቄ የሚቀርብለት። እና በአሁን በሞደርን እግር ኳስ ይላል። አንድ በጣም የወደድኩለት የገዛኝ ሀሳቡን ነው የምነግርሽ አንድ አሰልጣኝ ከተጫዋቾቹ የሚያገኘው ትልቅ ነገር ሜዳ ላይ ገብተው የምንሰሩ አይደለም። በዘመናዊ እግር ኳስ አቬላቢሊቲ ኢዝ ቢግቲንግ አላለ ቢንግ አቬላብል ዝግጁ መሆን ለአሰልጣኙ ምርጫ፣ ራስሽን ከድካም የምታረቂበት ራስሽን ከጉዳት የምታረቂበት ለብቻው እሱን ፕሮግራም ስንሰራ እንዲሰሙኝ የእውነት ለመናገር ዋ አለበለዚያ በእውነት እውነቴን ነው የምናገርሽ። ለምን በኝ እዛ ላይ ስለ ዲየጎ ዳሎ የሚያነሳው ነገር ላይ ነው። ይህንን የሚጠቅሰው ሰውየ አቬለብል መሆን ከክርስቲያኖ ሮናልዶ ምን እንደተማረ አሁን ድረስ ክርስቲያኖ ሮናልዶን እየደወለ ምን እንደሚያማክረው ክርስቲያኖ ሮናልዶ ከዚህ በፊት በጣም አድንቆ ስለ ዳሎ አስተያየት ሰጥቶ ያስታውሳል። ዘ ሴም ስቶሪ አሁን ለብሩኖ ፈርናንዴዝ ሰው የሚነግረን ነገር ዴጎ ዳሎ እየተሳሳተ ሊሆን ይችላል። የተወሰኑ የተወሰኑ ጨዋታዎች ላይ ምነካብን ነው ጥያቄው። ከማን ዩናይትድ ደጋፊዎች ለዚህ ጋዜጠኛ የቀረበው ጥያቄ ምነካብን ዘንድሮ ዴጎ ዳሎ ያ የምንመካበትን ነገር እየሰጥ አይደለም ሲሉ ሲከላከልለት እኮ ዴጎ ዳሎ ለምንድን ነው የማይጎዳው? ዴጎ ዳሎ ለምንድን ነው ሁልጊዜ አቬለብል የሆነው? ዴጎ ዳሎ ለምንድን ነው ራይት ባክ፣ ሌፍት ባክ፣ ሌፍት ዊንግ ባክ፣ ራይት ዊንግ ባክ ስታረገው ሁሌም አለ ልጁ። እዚህ ሌቭል ላይ እንዴት እንደደረሰ ምናምን ሲያስቀምጠው እንዴት ደስ እንደሚል ልነገርሽ አልሽ። ብሩኖ ፈርናንዴዝን ምሳሌ ያደርገ ብሩኖ ፈርናንዴዝ ይዞ ይዘር ለማንቸስተር ዩናይትድ ለመጫወት ብሩኖ ፈርናንዴዝ በእነዚህ ሁሉ ጊዜያቶች ውስጥ የማንቸስተር ዩናይትድ እንዲህ ባለ ዝቅታ ውስጥ መገኘት ሰልችቶት መሮት ዳንስ ቤት ሄደ ሲባል ሰምተሽ ታውቂያለሽ? እንደ ሰው ያ ስለማያምረው እኮ ምናምን አይመስለኝም ግድ ስላለው ነው። የሆነች ሶስት ቀን ተሰጣችሁ ሲባለው አሜሪካን ላጥ የሚሉ አይደለ? እንደ ካዚሚሮ ዋነኛ ደመወዝ በዩ እንዴ ተቀስቅሶ ቲም ሚቲንግ አለ ተብሎ የሚረፍድበት አይደል? ማርከስ ራሽፎርድ ማርከስ ራሽፎርድን እሹሩሩ የሚል ሰው ሮይ ኪን አሁን መጥቶ ብሩኖ ፈርናንዴዝን የሆነ ነገር ምናምን ሲል ስነንሰንስ ስሜት አይሰጥም፣ የእውነት ለመናገር ለይሄ ጥሩነትን ማራከስ ልክ አይደለም። የሚችሉትን ማድረግን ዋጋ ማሳጣት ልክ አይደለም። ብሩኖ ፈርናንዴዝን አሁን እጅሽ ላይ ባሉ ሌሎች የማንቸስተር ዩናይትድ ተጫዋቾች ስታንዳርድ እንኳን ልታዩ አትቺምም፣ አይገባምም። ሰው ነውና ይሳሳታል። አንዳንድ ጨዋታዎች ላይ ጥሩ አይሆንም። የእሱ ጥሩ አለመሆን ማንቸስተር ዩናይትድን በብዙ ይጎደዋል። ነገር ግን ከጥረት ከሙከራ ከልፋት ውጭ ግና ሆኖ አታዩም። ሁሌም ሂዝ ሬዲ፣ ሁሌም ሂዝ አቨለብል። በዚህ ዘመን ደግሞ በእግር ኳስ ለአሰልጣኞች ዝግጁ የምትሆኝበትን ልፋት ከአመጋገብ ጀምረሽ ማድረግ የሚገቡሽን ጥንቃቄዎች በሙሉ አድርገሽ ሁሌም ዝግጁ ከሆንሽ እለት ዋጋ ቢስ ሊደረግ አይገባም ያ ልፋትሽ ነው የምለው እኔ እና ብሩኖ ፈርናንዴዝን በተመለከተ ሮይ ኪን ያለውን እኔ አልቀበለው ሙሉ በሙሉ ሙሉ ሙሉ ሙሉ ሙሉ የአንድራይትም ሞግቶታል። እንደው ግን አንዳንድ ጊዜ በጣም ስሜት ውስጥ ሰዎችን ሊከት የሚችል ወይንም ደግሞ በተለየ ሁኔታ ሊታይ የሚችል አስተያየት ይሰጣሉ። እንዳልከው በተለየ ቀድሞ እግር ኳስ ተጫዋቾች በሚያቀርቧቸው የተለያዩ ፕሮግራሞች ላይ እንደነዚህ አይነት አስተያየቶችን ይሰጣሉ። ሰሞኑን በጣም ትልቅ መነጋገሪያ የነበረው እኛም በፕሮግራማችን ላይ ያነሳ ነው የጃሚ ካራገርና የአፍሪካ ዋንጫን መሀመድ ሳላህ በተመለከተ የሰጠው አስተያየት ነበር። እሱ ብዙ ሲያነጋግር ነበረ። አሁን ደግሞ ማንችስተር ዩናይትድ ላይ እንደነዚህ አይነት አስተያየቶች እየተሰጡ ነው። በሮይኪን በኩል ግን እንዳልከው በማንችስተር ዩናይትድ ደጋፊዎች በጣም በአብዛኛው ስጋት ውስጥ የከተታቸውም ሊሆን ይችላል ክለባቸው ተሻሽሎ እንዲያዩ የሚፈልጉትንም ጉዳይ ሊሆን ይችላል። ያቀርቧቸው ጥያቄዎችና ከዛ ጋር በተያያዘ የተሰጡት መልሶች ግን ስሜት የሚገዙ ሰሆነናቸው ግን በጣም በውስጣቸው ደግሞ አንዳንዴ ቁም ነገርም አላቸው እሱን ችግር የለም። በነገ ፕሮግራምም ሊሆን ይችላል ብቻ እናረጋለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸግር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ